እንዲባባሉ ያድርግና ከዛ ከካሜራ ፊት ደግሞ ለኦዲየንስ ሁሉም ነገር ፈተን መተናል፣ በቃ እንኳን ደስ አላችሁ ታርቀናል ነው የሚባለው እንጂ እዛ ጋር እንደዚህ ተነጋሮ ሊፈቱ ነው እኔ አልገባኝም። ይቅርታ አድርጉልኝና ለሚፍታ በደንብ መልእክት እንላክለት። ሰው ይጨምርና ከካሜራ ጀርባ ያስታርቅ አለ ብለህ እዛ አይቀላልዱብን። ጨርሻለሁ፣ አመሰግናለሁ። እኔም እኮ የምለው ይህን ነው። ቪዲዮ ላይ ለምን ይመጣሉ ነው የምለው ለመታረቅ አሁን ዲላይመ ይ ልንገርሽ መርካቶ አንዴ ይኸውልሽ ምፍታ አሁን ክርቢት እያዘጋጀ ነው እና ክርቢት ነው አሁን እዛ ከዚህ በፊትም ተናግሬ አለው መልዕክት ለእነሱ አስተላልፌ ነበር። ልጆቹን ወደ ካሜራ አታምጣ ብዬሽ ነበር። ምፍታንና ማለት ነው የተረጋጋ እና የሚያስጠላኝ ንግግር። አንተ የተረጋጋ አንተ ሰከን በል። እዚህ ጋ አንዱ ሰከን በል አንዱ ሰከን ይበሉ። ሃይሚ አንቺ ሰከን በል ሃይሚ ፓወር ሆና ስትመጣ ብሩኬ ሰከን ማለት አለበት ብሩኬ ሰከን ፓወር ሆኖ ሲመጣ ሃይሚ ሰከን ማለት አለበት የምል ኮሜንት፣ ያንን ኮሜንት አንብቦ እዚህ ጋ እንደ ሽምግልና የሚቆሙት ነገር አይደለም። ለማቀጣጠል ነው። እንደዛ አይደለም ሽምግልና። እኔ እንደማቆም ማለት ነው። ለምን? ምክንያቱም ዛሬ አራቱን አምጥቶ ሊያባላችሁ ነበር የመሰለኝ። እና አንተ ዝም በልህ አንተ ዝም በልና ተረጋጋ ብሎ ቡሩኬን ብቻ አረጋግቶ፣ አይሚን ለምን እንደጠራት ራሱ አይሚን አልገባ። ቡሩኬ መኖሩና አለመኖሩን አልነገራትም። ካሜራ ላይ እንዳየ ነው ማለት ነው፣ ልክ እንደተቀረጸ አታቅም። ለምን እንደመጣ ከልጁ ጋር ነው ይሄ ብያለሁ፣ እሷን ደግሞ ከልጅቷ ጋር ነው ይሄ ብያለሁ። ምን አይነት አነጋገር ነው? እኔ ይሄ አይደለም ለማስታረቅ ሳይሆን ለመለያየት ነው። እንደዚህ አይነት ትምህርት እንዳትወስዱ እንደ ሽምግልና፣ አሁን ይሄ ቪዲዮ ሽማግሌ ሆኖ የመጣበትን መፍታ ነገሩን ለማጋጋል ነው። እዛ አሁን እስቲ ብሩኬ እዛ ጋ ልጁን እግዚአብሔር ይመስገን፣ ልጁ እግዚአብሔር ያክብሮ፣ እግዚአብሔር የተከበረ ልጅ ነው። ከአይኒ ጋ የመጣ ልጅ ማለት ነው። እዛ ጋር ሄዶ እንደሪል እንኳን ብናስቡ፣ እንደሪል ወስደኑ እስቲ ብናስቦ ልጁን ይዞ ሴት መጣ። ብሩኬ ምን እንዲሆን ፈልጎ ነው መፍታት? ልጁን ይዞ ወይም ደግሞ ሀይሚ ጨርባ ምን እንደ ብሩኬ ሆና ብትመጣ ምን እንደሆነ ነው። ቆይ ትጨርሻለሽ። እኛ የምንፈልገው ፈልገው ሃይሚና ቡሩኬን ለማስታረቅ ግዴታ ቪዲዮ ላይ መውጣት የለባቸው። ስንት ጊዜ ተናገርን እንዳለች ምንታ ምን ታ እየቀለዱብን ነው ነው ወይንስ ምንድን ነው? እኛ እኮ ግራ ገባን እኮ። አይ እየቀልድ እኮ ነው እነሱ እየያዙት። እውነተኛ አስታራቂ ወይም ደግሞ እውነተኛ ጥላቻ ቢሆን ኑሮ ምፍታ እንደዚህ እንዴ፣ እንዴት ነው አንተም፣ ሴቱን ይዛናል አንቺም ቢሆን የነበረበት እሱ ማለት ነው። ልጁና መጀመሪያ ብሩኬና ሀይሚን ሳያገኙ መሆን የነበረበት እንደ ትክክለና እንደ አንድ አስተሳሰብ መሆን የነበረበት ሁለቱንም ልጆች ጠርቶ ብሩኬ እና ሀይሚን እዛ አስቀርቶ ማለት ነው። ልጆቹ ልጅቷም የመጣችበት ምክንያት ብሩኬ ተናግሯል፣ ግልጽም ባይሆን ተናግሯል። የፈለገ ልጅቷ ያመጣበት ምክንያት ተናግሯል። ሀይሜን ምክንያት አላት። ግን ደግሞ ሁለቱንም ይሄ ልጁንም ልጅቷንም አግኝቶ እነዚህን ሰዎች እንደዚህ መሆን አለባችሁ እነዚህ መሀል፣ እነዚህ መሀል ልጆች ብዙ ነገር አለ ብሎ ልጆቹን አውርቶት ምንም ምን ቢያደርግ ጥሩ ነው። ሀይሜና ብሩኬ ሳይመጡ በፊት ብሩኬንም ለየብቻ ይጠራል። ምን ይሆናል ልጁ ብሩክ እቺ ልጅቷና ይሄ ሰውዬ ማለት ነው ከሀይሚ ጋር የመጣ ልጅ ማለት ነው መታጎን ሆኖ እና ትክክል ብሩክም ትክክል እንዳልሆነ ሀይሚም ትክክል እንዳልሆነ ብሎ አሳራቂ ሆኖ እንደዛ መጥራት ነበረበት። ብታ ማለት ነው እንደዛ ነበረ መጥራት እንጂ ሀይሚን እና ልጁን አንድ ላይ፣ ልጅቷንና ብሩክን አንድ ላይ ለማድረግ እሳትና ጭድ ለማስደረግ ነው እንጂ ይሄን ለማስታር ምን ሊያወራቸው ነው? በቃ ካምፕሎኑ ነው። እናንተ ካምፕሎ ነው። በቃ አንቺም ጥሩ ነገር ነሽ፣ አንተም ጥሩ ነገር ላይ ነው እንደ እንደዛ ለማለት ፈልጎ ነው መሰለኝ። እንደዛ ያመጣበት ምክንያት ማለት ነው። በዛ መስመር ነው ይሄ

ቅርበት ያላቸውን ሰዎች ፈልጊና እንትን በ፣ ወይ ሚፍታን ራሱ በአካል ፈልገሽ አነጋግሪለን። ይሄን እንስጥሽ። ወብሴ ግን አሁን ሚፍታን ከምንም በምንም ብለሽ ፈልገሽ በስልክ አናግሪው። በቃ ማንም፣ እንቺ ደግሞ ማንም ያነገረው ወብሴ፣ ወብሴ ትደውልበት በቃ ትደውልበት። አይ ሚፍታ ቁጥር ያላችሁ ካላችሁ ለኔ ስጡኝ። አዎ፣ ቁጥር ያለው ሰው ስጠ። አይሻ አላት፣ አይሻላት አላት፣ ሚሚ አይሻ አላት። በቃ እንቀበላታለን። አይሻና ጠዋት የነበርኩ የነበረኝ ቢሆን እሱን አውርተነዋል፣ ችግር የለውም። እሺ፣ ሰላም ማለት ናችሁ አለ። ደህና ናችሁ፣ ስራ እየበረታችሁ ነው፣ አይዞአችሁ። አላህ ደግሞ ሰብር እናል ግን ልጆቹ እኮ ሁለቱም ልጆቻችን ማለት ነው። ፍቅራቸው ስላልተገላለጡ ስለሚቀናኑ ነው ሁለታቸው ማለት ነው። አሁን ቦስ ማለት ነው። አይሚም ነብር ለብቻዋ ማግኘት አለበት። ከመጡ ልጆች ሳይሆን ለብቻ ብቻ ነው መገኘት አለባቸው። ሁሌም እየፈለገ ነው ሁለታቸው ለብቻዎች ለማናገር ሲፈልጉ ሁለቱም አይስማሙ። ብሩኬም ሌላ አጀንዳ ያመጣል፣ አይሚዬም ሌላ አጀንዳ ታመጣለች። እነዚህ ልጆች ትልቅ ሰው ካልገባባቸው ሚፍታ እንደ ዝንብ ነው ያዩት። አንድ ሰው አክብሮች ሲጠራሽ ክብር ትሰጪዋለሽ። ሚፍታ ማለት ነው የእነሱ የመጡበት ነገር ከሀበ ስለሚያውቅ ነው ልጆቹን ሁሉም ቢል ቢል ቢል እምቢ አሉ። ሚፍታ ደግሞ አልተውም ብሎ የመጀመሪያ ያሳለፉት ነገር ስለሚያውቅ ማለት ነው። ለፋ ደከማ፣ አሁንም እለፋለሁ ብለዋል። ልጆቹ ማነው? ከሚፍታም የበለጠ ሰው ሽማግሌ ያስፈልጋል። በቃ ልጆቹ ሲገናኙ እንደው ጉዳይ ሊባሉ ስንት ነገር ያቀዱ ያላቸው ስንት አላማ ያላቸው ልጆች ናቸው። ስንት ነገር ያሳው ልጆች ናቸው። ብዙ ነገር ያሳው ልጆች እኛ እንደዚህ ሆነው ሲመጡልን ማነው? እኛ ራሳችን እብድ እየሆንን ነው። እብድ እየሆንን ነው። ወይ ሰላታችንን እንስገድ፣ ወይ እነሱን እኛ ተቃውሰናል። ለኦዲንስ ደግሞ አበዳን አበዳን አበዳን ክብር የለው። አንድ ሰው ስትወጁ ከነምናምኑ ነው። አንቺን ካላከበረ ወዴት ካላከበረ ጓደኛውን ማክበር አለበት አንድ ሰው እንዴ፣ አንድ ሰው ጓደኛው ካላከበረ ሽማግሌ ትልቅ ሽማግሌን ቢመጣብን ብናስመጣ ማለት ነው። እንደዚህ ነው በቃ የሚያዋሩዱን እናንተ ከመቼ ወር ከአስራ አምስት ቀን ጀምራችሁ እነሱ ቦታ ሊይዙልን እነሱ ታርቀውልን ሊመጡ የእነሱ ልፋ እየፈለግን የእነሱ ሳቅ እየፈለግን የባሰ ምን በቃ ገመድ ምን ስሞ እንደሚመጣ ማለት ነው። በቃ እየተሳበ እየተሳበ እየተሳበ እየተሳበ። አሁን እናንተ ሚዲያ ላይ ደክማችኋል፣ ዩቱብ ላይ ደክማችኋል። አሁንም ምን የምላችሁ ነገር ትልቅ ሰው ታይሚ ምታ ጋሼ ቢደወልለት ልጄ ገጠር ላይ ያገባች ነገር አለች እሷ ልትወልድ ነው ሄጂ ነው ችግር የለም እመጣለሁ ይላል። አንዱ ስንለው አንዱ ይሄ ፕሮግራም ያወጣብናል። እናንተ የምታውቁት ሰው ካለ እባካችሁ ነገ ከነገ ወደ አትበሉ እ የእነሱ ነገር ማ እንቅልፌ ላይ ህልም እየሆነብኝ ነው። እንደዚህ ሆነው ሲመጡ ህልም እየሆነብኝ ነው። ልጆቻችን ቦታ ቦታ እንዲይዙ የማንን ሰው ማንም ቢሳደር ማንም ቢያንቋሽሽ እነዚህ ልጆች ማ ነገ ተለያይተው ማይለያዩ ናቸው። ግን መስማማት ያቃታቸው ምን አይነት ጂኒ ቢቀዝንባቸው ነው? እኔ ግራ ገብቱኛል። ወላሂ ለአዚም ምን አይነት ጂኒ ቢቀዝንባቸው ነው? እንደዛ ሞሀባ ኖራቸው ለማንም የሚተርፉ የነበረ እነሱ፣ እኛ ችግራችን የሚያስረሱ፣ የመዳም ጭንቀት የሚያስረሱ፣ እራባችን የሚያስረሱ የነበሪ ልጆች በአንዴ ምን አይነት ጂኒ ቀዝኖባቸው እንደማኔ ግራይ ነው። ለራሴ ግርም እያለኝ ነው። እኔ አሁንም የዋለባቸው አይደርባቸው ኦዲንስ በጣም እያለቀሰባቸው ነው። ኦዲንስ ራሱ በራሱ እየተባላ ነው። የሚወዳቸው ሁሉ እየተከፋፈለ ነው። እንዲህ ጥሉ ለምንድን ነው የሚያሰርጉ? እህቶቼ እኔ ግራ ገብቶኛል። እባካችሁ ምታውቁ ሰው ካለ እባካቸው ይደግፍ፣ ከነበሆነ አትበሉ። እዚህ ጋር እኔ ልጨምርልሽ ምፍታ ዋጋ እየከፈለ ነው ክል ሁሉን ነው። በእንደዚህ አይነት ነገር አይደራደርም። ለምን ችላ አለ ይችላል? ቦስ እውነቴን ነው የምላችሁ። እኔ እሱን እኮ ጎበዝ ነው የምለው በምክንያት ነው። እስቲ ከዚህ በፊት በሰው በማስታረቅም ቢሆን ሙቤ ያልሆነበት ቦታ እንኳን ገብቶ ብዙ መስዋዕት ከፍለዋል። ቡታጀራ ማለት እዚች ጋር ቅርብ ነው። ለምንድን ነው መስዋዕት የማይከፍለው የዛን ያክል? ለምንድን ነው ችላ ያሉት? ታወቃችሁ ብዙ ብዙ ብዙ የሚከፈል ቤት ሄዷል። ሙሽጌ ጋር ሄዷል። ምን ችግር አለው? አዲ እንዴት ሙሽጌ ምኩ ብትሰማ ተጣልተዋል አስታርፊ ነው። ጋሽጌ ጋ ምኩ ቢሄድ ቡታገረ ተጣልተዋል አስታርፉ ነው። ሃይሚን እኮ ቢቆጣት ጋሽጌ ሄዳ ይቅርታ ትለዋለች። ቡሩኬ እኮ ቢቆጣት ሁለቱም ግቻ ማገ አሁን ምንድን ነው ችግራቸው? እነሱ ሁለቱን ሳያስማሙ ይዘዋቸው ቪዲዮ ላይ ቪዲዮ ላይ ለምንድነው የሚያመጧቸው? ሁለቱም አይሸናነፉም፣ በቃ ሼም አይዛቸው መሸናነፍ። አንዱ ሰብር ቢያደረግ አንዱ ደግሞ ቀዝቀዝ ቢል እርቁ ይመጣል። እኔ ማነኝ ለምን ስንሸነፋለው? ይሄ ነው የነሱ ነው፣ ሰብር ሊሰብር የሚያደርጉት የቱጋ ቦታ መሰለሽ ቦስ ፍጼ ሁለቱ የማይከፈለውን መክፈል ይችላሉ። እኔ እኔ እኔ ሁሉ እናቴ ብዙ ቦታ ነው። ወደ ስራውም ልበል ሬሌ ነው ልበል አላውቅም። እና ቦስ እውነት ሊሰማው ይችላል ሊሆነ ሊሰማው ይችላል። ስለዚህ የማይከፈል ነገር የለም ለጓደኝነት፣ የሀይሚን እና የብሩቴን ቆይስ፣ ጨረቃዬ የብሩቴንና የሀይሚን ነገር እያውቃል ቡታጀራም ሄዶ ማስተካከል ይችላል። የማይቻል ነገር የለም እመቤቴ፣ እኔ እውነቴን ነው የምላችሁ ማርያም። ቡታጀራ ማለት ቅርብ ነች። ሌላ ነገር ብንናገር ሌላ ነገር ነው ሰው የሚያስተምር። ስለዚህ ቡታጀራ እራሱ ሄዶ ብዙ ሰው ነው እኮ በአካባቢያቸው ላይ ያለው። እንዴ ምን ሆነው ነው አሁን? በቀደምነታ ማርክና ቤዛ የተጣሉ ጊዜ የማርክ ጓደኛ ምን አይነት መስዋዕት የከፈለው! እንዴ ለምን እንደዚህ አይነት መስዋዕት የማይከፍሉት ሁለቱን አንድ ለማድረግ እነዚህ እንዴ የእውነቴን ነው። ጓደኝነት ጓደኝነት ጓደኛን የምፈልግ ከሆነ የማይከፈል መስዋዕት የለም፣ ይከፈላል። እንዴ አሁንም መፍታ ጋር መፍትሄ አለ፣ ፍፄ ጋር መፍትሄ አለ። ለምን ግን እነሱ ችላ እንዳሉ አላውቅም። ሁልጊዜ ቪዲዮ ሁልጊዜ ቪዲዮ ሁልጊዜ አይም ባለፈ እኮ ለሚፍታ ቦስ ማለት ነው አይሚና ብሩክ ጊዜ ሌላ ቦታ ይዘህ ሄደህ ሚዲያ ላይ ሳይሆን ሌላ ቦታ የሆነ ቤት ወይም ቤት ዝጋባቸውና ሁለቱ በቃ የሆድ ሆዳቸው አውጥተው እንዲታረቁ ብለን ብዙም ተናገሩ። ሚዲያ ላይ ማለት ነው፣ ዩቱብ ላይ ማለት ነው። አሁንም የፍፄ ስልክ ካላችሁ ሚፍታን አናግሩትና ማለት ነው፣ ሚፍታ ወይም ሌላ ቦታ በቃ ራሳቸው አርቀው ሚዲያ ላይ ሳይመጡ ታርቀውልን እንዲመጡልን ነው እኛ አሁን እንፈልገው። ወላሂ እኔ አሁን ደንግፊት አለብኝ። እኔ እዚህ እዚ መጥቼ ነው ደንግ ፊት የያዘኝ። የዛሬ ስድስት ወር ማለት ነው በእናሱን ሳይ በቃ ሳይ ሳይ ሳይ ሳይ ሳይ በቃ ሆኑብኝ። ከዛ ሲሄድትምንትን ሙስተሽፋ ሲሄድ ማለት ነው ደንግ ፊት አለብሻል ደንግፊት ፊት አለብሽ ግን ክኒን መውሰድ ክንኑ ናቸው ክኒኑ ካልወሰሰች ያምሻላል። እኔ እንደ ደንግ ፊት ኖረብኝ ማለት ነው እነሱ በቃ ከአሁን ከአሁን ምን ሆኑ ካሁን ደረሰባቸው። ካልመጡ እንኳን ማለት ከአሁን ከአሁን ታረቁ ወይ ከአሁን ከአሁን ተጣሉ ወይ ብዬ ነው እንደዚህ። በቃ መርፍል ሊወጋቸው አልፈልግም። እነዚህ ልጆች አሁን ሰው ሁሉ አንስቶ አንስቶ አንስቶ አንስቶ አንስቶ ሲጥላቸው የባሰ ገና እሳት ውስጥ እየገቡ ነው። ይኸውልሽ እነመለኛው እኮ መምጣት አቅቷቸው አይደለም። በአሁኑ ሰዓት የኢትዮጵያ ኑሮ ያስታውቃል። ስራ ያለበት ሰው ስራው ነው። ለነሱ ብለው ስራቸውን ማጣት የለባቸውም ቡታጀራ ግን አንድ ሰው ይዞ ከሄደ እናቴ ትሙት በአንድ ቀን እንደሚፈታ እርግጠኛ ነኝ። አሁን ቦስን ማለት ነው ቦስን ሁለታቸውም ይዞ በቃ የሆነ ቦታ ይዟቸው፣ ጸጥ ያለ ቦታ ይዟቸው ሄዶ በቃ ይውጣላቸውና ማን ነው ሁለቱም ልጆች አንድ ላይ ሊመጡልን ነው የምፈልገው እኔ። ከዛሬ ዛሬ አያ ነው ከነገ አይጨምር ይሄ ነገር። እኔ እንጃ፣ እኔ እንጃ፣ እኔ እንጃ። እኔ ይሄ ነው የምለው። በጣም አመሰግናለሁ ስላስገባችሁኝ። የዋለባቸው አይደርባቸው፣ እሺ ምንም አይንካቸው። እንደ ድሮ መጥተው የምንደሰት አላህ አድርገን። እኛንም የወጣነው ለዓላማ ነው፣ እኛንም የወጣነው ለዓላማ ነው። አላ ያሳካልን። የሰው አፍም እኮ መጥፎ ነው። እውነት ስድብ አሁን የሚሰደቡት ስድብ ስራሱ እኮ ቅስም ይሰብራል። እኔ ምን ባደረጉ የሚሰደቡት ምን ባደረጉ? ለምንድን ልጅ እንደዚህ አይነት ስድብ የምትሳደበው ለምንድን ነው? ምን አደረጉ? የሚሳደቡትማ የሚሳደቡትማ ቦታ አንሰጣቸውም። አእምሮ የሌላቸው ጭንቅላት የሌላቸው አስተሳሰብ የሌላቸው እናትን የሚዘቀዝቅ የእናጣ የማያውቀው የአባት ሀብት የማያውቀው የወንድም ጣማ

ቤት አለማለት ያው ያወራችሁ ከጨረሳችሁ እኛ ደግሞ ፕሮግራም ይኖረናል። ልጆቹ ይገባሉ እናስገባለን። ሀይሚም ትመጣለች። ወይ ዛሬ ላንቺ ትልቅ መልዕክት ነው። ትልቅ አደራ ነው ዛሬ የምንሰጥሽ ላንቺ። በኋላ መልዕክት ምንም እና የወታደራ ልጅ አስጨርሷት ወይ ጨረቃ ስትጨርስ እና እኔ ሰላምታይነ አቀርባለሁ። በትትናቡታጅ ያለችው ነገር እኔ መስሎን ነው። የዛሬ መልዕክታችን መሌ ቢሆን ደስ ይለኛል። እኔ እራሴ ቅድም ያሰብኩት ለመልና ለሀብቴ ብናስተላልፍ ደስ ይለኛል። በቃ ትክክል። እራሴ በግሌ ያደርጋለሁ፣ ግን አይሚዬ አልኩኝ እነ ሀይሚዬ ይምጡና፣ ሚሚዬ እነ ሀይሚዬ እነሱ ይምጡና ከዛ እናደርጋለን። እሺ አሁን ዝም ብሎ የግላችንን አስተያየት ሰላምታ በቃ እንስጥ። እሺ

ተናገሪ ታራዲን ነው። አውሪ፣ አሎሊ አውሪ። እንትን እኔ እኮ ወይ ነው እኮ ጠየኳት ማለት እሱ ዛሬ በግልጽ መጠየቅ አልፈለኩኝም ነበር። ጠይቂ፣ ችግር የለውም።